ሰላም የስራ ማመልከቻ ለማስገባት በሄደችበት ሰዓት ነበረ። አቤል ከአዲስ ከተዋወቃት ዶክተር ጋር ቁጭ ብሎ ሻይ ቡና እያሉ ሲጫወቱ ያየቻቸው፣ ድንገት ስልክ እያወራች ነበረና አይኗ ወርወር ሲል አቤል ከማታቃት ሴት ጋር ቁጭ ብሎ በአጋጣሚ እሷም አንተ ጥሩ ሚስት አለችህ ብላ እጁን ስትይዘው ነበረ። ሰላም አይኗ የተወረወረው እናም ስልኳን ቆይቆይ ደውላለሁ ብላ ነበር። ሰላም ወደ ናቤል ወዳለበት መታ ያንቦሃ ጠርሙስ አንስታ ሰላምዬ ሲል በድንጋጤ አንተ በእኔ ላይ እያለች በቁጣ ስት፣ እስኪ ተረጋጊ ተረጋጊና ላስረዳሽ። ምንም ልታስረዳኝ አትችልም አንተ በእኔ ላይ ጭራሽ ስትለው፣ ተረጋጊ ሰላም ተረጋጊ ሲላት እባክሽ ሰላም፣ በእናትሽ ሲላት፣ ልቀቀኝ! ስማ አንተ እኮ አንተ ልታስረዳኝ ደሞ ትንሽ አታፍርም? አፍ እንዳለው ሰው ልታወራ ነው? ቆይ ለምን እሻተኝ ግን ሲላት፣ ተነስታ በጥፊ ትለዋለች። ከዛም ቆይ ግን ማናት እች ልጅ ማናት ስትላት፣ ጭራሽ ማናት፣ ጭራሽ ማናት፣ ወይኔ ሰላም ስትል፣ ያችኛዋም ልክ አቤልን በጥፊ ስትመታው፣ ስትታዩ ተነስታ ምንም ሳትል ትሄዳለች። አቤልም አንቺ በሰው ፊት አዋረድሽኝ፣ ሁሌ በሰው ፊት እንዳዋረድሽኝ ነው እያለ ነይ ብሎ እጇን ይዞ ልቀቅ ብትለውን አለቀሽም፣ እቤት እንነጋገራለን እኔ ና አንቺ በአደባባይ አይደለም እያለ እየጎተተ ወደ ቤት ይዟ ትሄዳል። እናቱም እቤት ቁጭ ብለው ሰራተኛ የሆኑት ብርቱካን እንዲሁ ምን አረኩ ፈጣሪ ሆይ፣ ምን ነው ልጅ ከምን አይነቷ እሳት ሴት ጋን የገጠመው? ምን ሁሉ ነው፣ ኧረ እግዚአብሔር ሆይ፣ በልጅ ናፍቆት ስትቀጣኝ ነበረ። አሁን ልጄን አገኘሁ ብዬ ደስ ሲለኝ ልጅ ግን ያለው እሳት ላይ ነው እያለች እናት ታለቅሳለች። እባክ ፈጣሪ ሆይ፣ የልጅ መልካም ሴት ስጠው። እሱ መልካም፣ እሷ ግን እሳት ናት። ምን አይነት ሴት ላይ ነው የታልቀው ፈጣሪ እባክህን የዋህነቱን አይተህ መልካም ሰው ስጠው ለልጅ፣ እያለች እያለቀሰች ልመናዋን እቀጥላለች። ወይዘሮ ብርቱካን ምስቄል ከመቅደስ ጋር መናፈሻ ቁጭ ብለው እያወሩ ወይ አንቺ ግን ምን ሆነች ነው ሲላት፣ ምናረጉሽ? እኔ እኮ ስለምወድሽ እኮ ነው መቅድዬ ሲላት፣ ዝም በል እኔ ወደድከኝ አልወደድከኝ ምንህ ይወደዳል አንተ ስትለው፣ እንዲህ እኮ በጣም የሚወድሽ ጓደኛዬ ነሽ፣ መቅድ ምን ሆነሽ ነው ሲላት፣ እሷ ግን ስንት በል እባክህን፣ አታስመስል ትለዋለች። አንተ ግን ቆይ የእውነትህን ነው የምታወራው? እዛ ዝም በል አንተ እህድ ቁምቋና ስትለው፣ መለስ ሳለና ምን ሆንክ ስትለው፣ ባክሽን በጣም ናፍቃኛለች ይላታል እኮ ታዲያ በቃ ትንሽ ጊዜ ስጣታ ትመጣለች በራሷ ጊዜ ብሎ አንገቱን ድፍት አድርጎ እንዴ እንደምንሆነ ነው ተረጋጋ እንጂ ቀስ በል ነቃ በል ደግሞ ቆፍጠን በል ምንድን ነው እሱ ስትለው እሺ ለማንኛውም ተነሽሺ ምሳ ልጋብዝሽ ሲላት እኔ ምሳ አልበላም። ኧረ እንደውም ሳት ይጎብኛል። እኔ ልሄድ ነው ቀጠሮ አለኝ። ሁሌ ነው የምትሄጂው ይላታል። የሚሄድበት ቀጠሮ አለኝ፣ እባክህን ተነስ፣ እኔም የሚሄድ ነው ስትለው ብድግ አለች። ምሳ ልጋብዝሽ ሲላት አልፈልግም፣ አልበላም ትለዋለች። በጣም እንደዛ ከሆነ እነማን ጋር ሊሄዳ ሲላት፣ እሺ በቃ ተነስ፣ ከዚህ ጋር አሁን ተነስና ከዚህ ዞር ረገድ ስትለው፣ ከዛም አቤል በንዴት እቤት ይዟት ጎባና ሰላምን ግቢ ስራት ፣ ልቀቀኝ ስትለው አለቅሽም ይላታል። ምንድንሽ አንቺ? ቆይ ስራ ስነ ስርዓት የማይኖርሽ በየሄድኩበት ቦታ እኔን መዋረድ እንደ ስራ ያልሽው እንዴ? አረ እባክህ ለዚህ ነው እንዴ? እኔ ነኝ እንዲያዋረድኩህ የተዋረድኩትማ እኔ ነኝ እንጂ። ስማ ለዚህ ነው እንዴ ጧት ተጣድፈ የሄድከው ቀጠሮ ስለነበረ ለዚህ ነው እንደ የሰሞኑ ኩርፊያ፣ እያመሹ መውጣት፣ እየወጡ መቅረት ለዚህ ነበር እንደ ስትለው፣ ዝም በይ አሁን አትፈታተኝ ሲላት፣ ዝም በይ እሷ ግን በጣም ነበር። ከዛም ብርቱካን እስቄል ልጇ ደወለላት እና ወጣች። ስትውጣ ከዛ እስቄልም ይሄ እየደወልከው በሰላም ነው ስትለው፣ እናቱ እማዬ ስራ እየሰራው ነው ብዬሻል። ከዛም ደሞዝ እኮ ወጣና ላንቺ የሆነች ነገር ገዝቼ ነው ሲላት፣ ዊ ልጅ ምን አስቸገርኩ እኔ ከቤት አልወጣም። ምን ሆኖ ነው? እኔም ውሎ እቤት እኮ ነው፣ ምንም አያስፈልገኝም። ስትለው፣ እናቴ እኔ ደስታ ስትደሰች ነው ደስ የሚለኝ። ታደለማን የምሰራው ላንቺ ስላደለ እንዴ ሲላት አይ እስቄል፣ እሺ የኔ ኩራት ስትለው፣ እሺ አሁን ልስጥሽ ሲላት፣ እሺ ልጄ ትለዋለች! እስቄልም በፌስታል የያዛትን ልብስ ይኸው እማዬ! ይሄንን ላንቺ ነው ሲላት፣ ልጄ ደረስክልኝ፣ አመሰግናለሁ ትለውና፣ እሺማ በይ አሁን ወደ ቤት ቅኝ ይላታል። እሺ ትልና ወደ ቤት ስትገባ አቤል እኔን እየጠላኝ የማይመጣው በጊዜ እቤት እኔንም ያኮረተኝ ሲመጣ እንደ ድሮ የማያጫውተኝ የራሱ ሌላ ሰው ስለያዘ ነው ብላ ሰላም ውስጧን ሰላም መስቷታል። እናቱን እናት መሆኑን ባያቅም እሱ ግን እሷ እናቱ ታውቃለች፣ እና እሷን ግን ቁም ስቅሏን ታጠፋታለች እናም ለእናቱ ደወለላት እና እማዬ ይላታል እባክሽን እኔ ሰሞኑን ምንድን ያቃሸኛል ለዛ ነው እኮ በጧቱ የደወልኩልሽ ሲላት እርግጥ ልጄ ምነው ምንድን ነው እባክህን እየደከመክ ነው ልጄ እረፍት አድርግ ስትለው አይ እማዬ ድካም ነው ብለሽ ነው አይመስለኝም እናንት የት ነሽ እናቴ እኔ እኮ ድምፅሽን ልስማ ብዬ ነው እማዬ ለዛ ነው የደወልኩት ስላቃሸኝ እና እናቴን አይዞሽ፣ እሺ ራስሽን ጠብቂ፣ ወድሻለሁ። ማየ እደውልልሻለሁ፣ የሆነ ሰው እየጠበኩኝ ነው አሁን እኮ አንድ ለንቺ የደወልኩልሽ ሲላት፣ እሺ ትለዋለች፣ ደርሽ ልጅ ሰላም ዋል ብላ ስልኩን ትዘጋለች። ዞር ስትል ሰላም በር ላይ ቆማ እየጠበቀቻት ነበረና፣ እሺ ከማንጋ እያወራሽ ነው ስትላት፣ ከልጅ ጋር እያወራው ነው ትላትና፣ ወይዘሮ ብርቱካንም ወደ ቤት ትገባለች። አንችንም አንተው ከዚህ ቤት ምንቀር አድርጌ ካላወጣው ሰላም ስለማይኖረኝ አንችን አንቺን በትንሽ በትልቁ ነው መነጀስ ያለብኝ፣ ትልና ሰላምም ለብቻዋ ታወራለች። ወይዘሮ ብርቱካን ግን እየሰማች እንዳልሰማ ብትመልስላትም ተሰሚነት ስለሌላት ሰምቶ እንዳልሰማ ሆና ወደ ውስጡ ትገባለች። እናም ይኸውልሽ በስነ ስርዓት ስራሽን ስሪ እሺ ይሄ እንደፈለግሽ እየወጣሽ ስልክ ማውራትሽን ታቆሚያለሽ፣ ትላታለች ወደ ወጥታን ሌላ ለየት ያለ መልስ ስለማትመልስ እሺ ትልና ችግር የለም እሺ እሰራለሁ ትላታለች። እናም የሆነ ስልክ ትደውልና ሰላምን